ሰላም ጤና ይስጥልኝ፣ እንደምናላችሁ ውድ የቻናላችን ተከታዮች፣ በክርስቶስ ሰላም ሰላም እንላችኋለን። ሰላም ለእናንተ። ባለፉት መርሃ ግብሮቻችን ቅዱሳንና የቅዱሳን ምንነትና በረከታቸው እንዲሁም ቃል ኪዳናቸው በቅዱስ ቤተክርስቲያን ዓይን ከመጽሐፍ ቅዱስ አንጻር ብለን ጥቂት ጉዳዮችን አነሳሰናል። በዛሬው መርሀ ግብራችን ደግሞ በግብፃውያን ዘንድ ታላቅ ቦታ ስለሚሰጠው ቅዱስ አንድሪያስ ወይም በቅጽል ስሙ የገነት እንግዳ ተብሎ ስለሚጠራው አባታችን ጥቂት ነገሮችን ልናነሳ ወደናልና ከዝግጅታችን ፍጻሜ ድረስ እንድትከታተሉን እንጋብዛለን። ቅዱስ አንድሪያስ የተወለደው ከድሃ ቤተሰብ ነው። መላው ቤተሰቡ የሚታወቀው በእግዚአብሔር ላይ ባላቸው ጥኑ እምነትና ስለተሰጣቸው ጸጋ እለት እለት ስለማመስገናቸው እግዚአብሔርን በማወደሳቸው ነው። በቤኒሳዊ የሚገኘው ቤታቸው ድህነታቸውን የሚመጥን በተዋቡ ድንጋዮች ያልታነጸ ሁለት ክፍል ቤት ነው። በእግዚአብሔር ደስታ እየተሞላ ቤተሰቡ እግዚአብሔርን በማመስገን የሚተጋ በመሆኑ በስጋውያን ዓይን የማይታይ ተድላና ደስታ ያለው ቤት ነው። አባታችን አንድርያስ የልጅነት ስሙ ዮሴፍ ክልል ኢብራሂም ነበር። በወላጆቹ የተነገረውን እንደሚያስተዋውቀው የዓይኑን ብርሃን ያጣው ገና የሶስት ዓመት ሕፃን ሳለ ነበር። የትምህርት ዘመኑን ያሳለፍ ነው ሴንዝበርግ የተባለች መንደር ውስጥ በሚገኝ አነስተኛ ትምህርት ቤት ነው። አስራ ሶስት ዓመት ሞላው፣ በላዕላይ ግብፅ በሚገኘው የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን የአባ ሳሙኤል ገዳም በሚገኝ ወደ አልዛዋራ አመራ። አልዛዋራ እንደደረሰ በገዳሙ አባቶች ጥሩ አቀባበል ተደረጎ የግል መምህር ተመትቦለት መንፈሳዊ ኑሮውን ጀመረ። በትምህርት ተቀባይነቱ መዝሙሮችና ጥቅሶችን ቶሎ በቃሉ በመያዙ እና እንዲሁም በአጠቃላይ ሩቅ አእምሮ ላለው በአጭር ጊዜ በገዳሙ አድናቆትን አትርፏል። የቅዱስ አባት በመጀመሪያ ወደ አልዛኋራ ያመራው መንፈሳዊ እውቀቱን ሊያዳብርና ኋላም ወደ ትውልድ መንደሩ ለመመለስ ነበር። ሆኖም ግን እዛ ባሳለፋቸው አስር ዓመታት ውስጥ የእግዚአብሔር ፍቅር በልቡ ስለታተመ መመለስም ልቡ አልቀሰለም። ይልቁንስ በምንኩስና እግዚአብሔርን ማገልገል እንደሚፈልግ ለመምህራን ሳው ነገረ። የነሳ አባቱ አባ ይስሐቅ ዮሴፍ ክልል ኢብራሂም የወደውና በተቃውጭ ይጎራበት ስለነበር በጥያቄው ተደስቶ በተወለደ በሃያ ሁለት ዓመቱ መንኩሶ ስሙም አባ አንድርያስ ተባለ። ቅዱስ አንድርያስ በምንኩስና ዓለም ለመኖር የወሰነው በሌሎች ሰዎች ጫንቃ ወይም እንክብካቤ ስር ለመሆንና ነፃ ለመውጣት ሳይሆን ራሱን ለአምላኩ ለማስገዛት ከዓለም ደስታና ፈንጠዝያ ለመራቅና ትዕግስትንም ገንዘብ ለማድረግ ነው። በዚያን ዘመን የነበረው ገዳማዊ ኑሮ እንዳሁኑ ዘመናዊ ባለ ምክንያት ለሰውም ሆነ ለዕቃ ማጓጓዣ የሚጠቀሙት በአህያ ጀርባ ነበር። በገዳም የሚኖሩት መነኮሳት በቁጥር አነስተኛ ቢሆንም ከሩቅ ቦታ ተቀድቶ የሚመጣው የውሃ ሳ በቂያቸው አልነበረም። ቅዱስ አንድርያስ ገና አልጠናሱምና ደማችሁን ለማፍሰስ እስከ ዘርፉ ኃጢአት ይይ ተጋድሏት፣ አሸንፏትም፣ ተስፋችሁን የምታገኙባት ትምህርት ወደዷት ብሎ ቅዱስ ጳውሎስ በዕብራውያን መልእክቱ የጻፈውን ቃል በልቡ በማሳደሩ እንዲህ አይነት ጥቃቅን ችግር ለርሱ ቦታ አልነበረውም። ወጣቱን መነኩሴ በዚህ ሁኔታ ኑሮውን ሲመራ እንደ ማንኛውም የአይን ብርሃን እንዳለ መነኩሴ የተሰጠውን ኃላፊነት ሁሉ በአግባቡ ሲወጣ ነበር። ይህ አይታየኝም፣ ይህ አይመቸኝም፣ ይህን አልችለውም፣ ይህን አላውቁም የሚሉ ምክንያቶች ከእርሱ ሰምተው አያውቁም። በየቀኑ ከጉድጓድ ውሃ እየቀዳ ውሃ መቶ ውሃ ባልዲ የሚይዝ በርሜል ይሞላል። ለምግብና መጠጥ ብቻ ሳይሆን ለምህንድስና ስራ ለሚውለውም በዚህ ሁኔታ የተቀዳ ውሃ ነበር። ያለረዳት ውሃ ከጉድጓድ ሲጎትት በመዋሉ ምክንያት በየጣቶቹ ዋንጋዎች ላይ የሚታየውን የአካል መጠጠር አስተውሎበታል። እሱ ግን በመንፈስም ሆነ በአካላዊ ጥንካሬው ከሌሎች የተሻለ በመሆኑ ለጉልበቱ አይሳሳም። አባ ይሳቅ ህንድ ካሙን ስላስተዋለ ሌሎች አባቶች እንዲረዱት ትዕዛዝ ቢያስተላልፍም ትዕዛዙን አክብረው እርዳታቸውን የሚለግሱት አባ ይሳቅ በገዳሙ ቅስ ከዋለ ብቻ ነበር። እርሱ ደግሞ ብዙውን ጊዜ አስራትና የሙዳይ ምጽዋት ገንዘብ ለመሰብሰብ ሲዘዋወጥ ስለሚያሳልፍ አባ አንድርያስ እርዳታ የሚያገኝበትን አጋጣሚ እጅግ ውስን ነው። ወጣቱ አንድርያስ ግን የምንኩስና ህይወት ከማንም በላይ አብልጦ ስለተረዳ ከፋኝ ሳይል ሁሉንም በትዕግስትና በትሕትና ይቀበላል። ንጉሥ ሰለሞን የሰው ክብሩ ከስድቡ መካከል ነው፣ ሰነ ሁሉ ግን እንዲህ ባለ ነገር ይጣመራል እንዳለ አባ እንድርያስ ጠብና ክርክር ባለበት ቦታ በፍጹም አይገኝም፣ ከተገኘም ድምፁ አይሰማም። አስተያየት መስጠትም ከሁለት ለአንዳቸው በመወገንን ያመለክታል ብሎ ያምናል። ከሁሉ በመቆጠቡም ሌሎች እንደ ባይተዋር ይቆጥሩታል። የእርሱ መመሪያ ግን ሁሌም አንድ ነው። ጠብን እንደሚያመጣ አውቀ ከሰነፎችና ካልተማሩ ሰዎች ምርመራ ራቅ። አንደኛ ጢሞቴዎስ ሁለት። ቅዱስ አንድሪያስ ለገዳሙ ካለው ጽኑ ፍቅር የተነሳ ገዳም ከገባበት ጊዜ ጀምሮ አንድም ቀን ከግቢው ለመውጣት ተመኝቶ አያውቅም። የስራ ክፍፍል ሲደረግም ወደ ውጭ ከመውጣት ይልቅ እዚያው ሆኖ ማንኛውንም ሥራ መስራት ይመርጣል። በተለያዩ በሽታዎች ምክንያት ለሕክምና እስክንድሪያ ወደሚገኝ ሐኪም ቤት ሲገባ ለሰላሳ ዓመታት የቆየበትን ገዳም ጥሎ መሄድ ይከብደው ነበር። ብዙ ጊዜም ሰው እኮ ቤት የሚሰራው ሊኖርበት ነው፣ ሰው የሚሰራው ቤት ጥሎ እንዴት ይሄዳል? ይላል። ፍራቻ፣ ሐዘን፣ ድንጋጤ፣ ጠብና የመሳሰሉት ነገሮች በአል በገር ባይነት ተቋቁሞ ረጅም ጊዜ ያሳለፈበትን ብቸኛ መኖሪያውን ተመልሶ ለማየት ያለው ጉጉት እጅግ ከፍተኛ ነበር። የእርሱን ጠባይ በማስመልከት አንድ አባት እንዲህ ሲል ተደምጧል። በእኔ አስተያየት እውነተኛ ምንኩስና ማለት እንደ አባ አንድርያስ መሆን አለበት። የእርሳቸውን አይነት ሕይወት መምራት ብችል ኖሮ ምንኛ ደስተኛ በሆንኩ ነበር ብሏል። ቅዱስ አንድርያስ ቅዱሳት መጽሐፍትን በማንበብ መንፈሳዊ ንጽሕና ማግኘት እንደሚቻል ያምናል። እናንተ ግን ስለነገርኳቸው ቃል ፈጽማችሁ ምጡሃን ናቸው እንዲል መንፈሳዊ ወንድሞቹ የሚያስቡለትን በማስተዋል ታላላቅ አባቶችንም ጠይቆ በመረዳት የእውቀት አድማሱን ያሰፋል። ወደ ምድራዊ ህይወቱ ፍጻሜ አካባቢ የተገኙ መረጃዎች እንደሚያመለክቱት ቀላል ቃላትን ቢጠቀምም ከመጽሐፍ ቅዱስ አብዛኛውን ክፍል በቃሉ አጥንቷል። ለስጋ ከሚመገበው ምግብ ይልቅ የእግዚአብሔር ቃል ለነፍስም ለስጋም ጥንካሬ ስለሚሰጠው ጠንካራ ሰው ሊሰራ የማይችለውን ስራ ይሰራል። ለአራት ወራት በደረቅ ዳቦ ውስጥ የቆየበት ጊዜም ነበረ። ከጥንካሬው በላይ ደግሞ ለማልቀስም ብዙ አይቸገርም። ዛሬ የሚያዝኑ ብጹዓን ናቸው መጽናናትን ያገኛሉና እንዲል መጽሐፉ እውነተኛ እግዚአብሔር ሰው መሆኑን ማንም የተረዳለት አልነበረም። እርሱም የውስጥ ስሜትን ግልጽ አድርጎ ስለማይናገር ቅድስናውን ለማወቅ የተቻለው ከጊዜ ብዛትና በአንዳንድ ገጠመኞች ምክንያት ነው። ለምሳሌ ብዙ ጊዜ ጅንጥ ሲነፍሰው ያያሉ። በሰውነት ላይ ግን የሚደርስ ምንም ዓይነት አደጋ የለም። ሌሊት ፊተኛ እባብ እንደ ጓደኛ ሲከሳው ላይ ተጠምቅሞ ተኝሳለ ያሉ ሊሰናኩለው ግን አይተዋያቁም። ቅዱስ አንድርያስ አንድ በጣም የሚወዳት የምትወደድነት ነበረችው። ለደጋ ከአጠገቡ የማትለይ ፊተኛ የቀሚሱ ግርጌ ውስጥ ጉጭ ብላ ትተኛለች። ለአንዳንድ ጉዳይ በየቢሮ በሚዘዋወርበት ጊዜ የቀሚሱን ግርጌ እየጎተች እንደሰው ትመራው ነበር። ስለዚህ የእንቅፋትም ሆነ ከማንኛውም ነገር የመጋጨት ነገር ገጥሞት አያውቅም። ቅዱስ አንድርያስ ስለ ድመት ሲናገር ሐዘን የማያውቀው ፊቱ ይበልጥ በደስታ ይፈለቅለቃል። ይህቺ ጓደኛው መሪ የነበረች ድመት በሞት ስለየው ግን ጥልቅ መሪር ሐዘን ተሰማው፣ አዝኗል። በእርሱና በእንስሳት መካከል ያለው ፍቅር ምን ነው! አደገኛ የተባሉት እንስሳትን ሲሆኑ ለእርሱ ያው የእግዚአብሔር ፍጡር ናቸው። ከአዳም ጋር በገነት ያንባቸው ተወዳጅ ስንሳት ናቸው። ክቡራትና ክቡራን የግዱሳችን ተከታታዮች ክፍል አንድን በዚሁ አቁመን በሚቀጥለው መርሃ ግብር ክፍል ሁለትን ካቆምበት እንቀጥላለን። ወስብሐት ለእግዚአብሔር ለእግዚአብሔር ወወላዲቱ ድንግል ወመስቀሉ ክቡር አሜን። ምን